አሁን ላይ በክልሉ አንጻራዊ ሰላም እየታየ መሆኑን ለዚህም ዘላቂነት ሕዝቡ የጀመረውን ድጋፍ አጠናክረው እንዲቀጥል የአማራ ክልል ሰላምና ጸጥታ ቢሮ አስታውቋል። የቢሮው ምክትል ኃላፊ አቶ በሪውን መንግስቱ የጸጥታ መዋቅሩ ከሕብረተሰቡ ጋር በመተባበር በተደረገው የሕግ ማስከበር ሂደት በየጊዜው መሻሻል እየታየና የልማት ስራዎችም እየተከናወኑ መሆኑን ገልጸዋል። የምንፈልገውን ሁለንተናዊ ለውጥ በአንዴ ላናይ እንችላለን እንጂ በየቀኑ እጅግ በጣም ከፍተኛ መሻሻል ነው ያለው ከፍተኛ ለውጥ ነው ያለው። የዚህ አንድ ዋናው ምክንያት ምንድን ነው? በተለይም ባልተገባ መንገድ ማህበረሰቡ ተቀስቀሶ በአንድም በሌላ መንገድ አንዳንዱ የማገዝ ሚና ሲኖረው፣ አንዳንዱ ደግሞ በመሀል ሆኖ በታዛቢነት ጉዳዩ ሲመለከት የነበረበትን ሁኔታ ማየት እንችላለን ማለት ነው። አሁን ደግሞ በተጨባጭ መሬት ላይ ያለውን ፋክት ያለውን ሁኔታ ሲያይ ማህበረሰቡ ከነበረበት ብዥታ ጭምር እየወጣ ይህንን ሁኔታ በውል እና በተሟላ መንገድ እየተገነዘበው ይገኛል። ይህም በመሆኑ ምክንያት ማህበረሰቡ ወደ ማገዝ ሕግ እንዲከበርለት መሻት ብቻ ሳይሆን ሕግ እንዲከበርለት መፈለግ ብቻም ሳይሆን ሕግ በማስከበሩ ሂደት ውስጥም ባለቤትና ዋና ተዋናኝ እየሆነ በመምጣቱ ምክንያት ከፍተኛ መሻሻሎች አሉ ማለት ነው። በእነዚህ መሰረታዊ ጉዳዮች አሁን ባለው ተጨባጭ ሁኔታ በክልላችን ውስጥ ያለው ይህ ኃይል ተጽዕኖ የማድረስ አቅሙ እየተዳከመ ነው። ይሄ ከመሆኑ ጋር ተይዞ አጠቃላይ ያለው የሰላም ሁኔታ በከፍተኛ ሁኔታ እየተሻሻለ እየመጣ መሆኑን ማየት እንችላለን ማለት ነው። ለዚህ አንዱ ማሳያ የሚሆነው በከተሞቻችን አካባቢ የሚካሄደው ልማት ማየት እንችላለን። አርሶ አደራችንም እጅ ከኦርች ተጠፍንጎ ተይዞ እንዳይንቀሳቀስ ተደርጎ የነበሩ ማህበረሰብ ዛሬ በተወሰነ መንገድ ቢሆን እየተንቀሳቀሰ የልማት ስራውን እየከወነ ነው። አዝመራ እየሸከፈ ነው። ማዳበሪያ ጭኖ እያስገባ ነው። በየትኛው መንገድ የልማትና የኢንቨስትመንት ስሮቻችን ጭምር ተጠናክረው እየቀጠሉ ያሉበት ሁኔታ ማየት እንችላለን ማለት ነው። ስለዚህ የበለጠ ማስፋት ይህንን የበለጠ እያጠናከርን መቀጠል የወደፊት የቀጣይ ስራችን ይሆናል ማለት ነው። የሰላም እጦቱ የክልሉን ሕዝብ ለተለያዩ ጫናዎች እየዳረገ በመሆኑ በግልጽ እየታየ በመምጣቱ ህብረተሰቡ ለሰላም መስፈን እያደረገ ያለውን ተሳትፎ ጨምሮ ሊቀጥልበት እንደሚገባ ቢሮ ኃላፊው ተናግረዋል። አሁን ባለው ተጨባጭ ሁኔታ ህዝባችን እጅግ በጣም በከፍተኛ ሁኔታ ተማረዋል። መሬት ላይ በተጨባጭ እያየው ያለው እውነታም ይሄ ነው። ማህበረሰቡ እየተጎሳቆለ ነው። ልማት እንዲቆም፣ ትምህርት እንዲቆም፣ ማህበራዊ አገልግሎቶች እንዲቆሙ ማዳበሪያ ከቦታ ቦታ እንዳይንቀሳቀስ፣ ዝርፊያዎች፣ እገታዎች፣ ግድያዎች፣ ይህ እነዚህም በአጠቃላይ ማህበረሰቡ ታች ላይ መሬት ላይ ሲያየው ይህ ትግል እውነትም ለአማራ ህዝብ የሚበጅ እንዳልሆነ በተጨባጭ እያወቀ መጥቷል ማለት ነው። ስለዚያ ማህበረሰቡ ማገዝ ጀምረዋል። በባለቤትነት ማገዝ ጀምሮ ሊናጠናከር መቀጠል መቻል አለበት ማለት ነው። አሁን ባለው ተጨባጭ ሁኔታ ህዝባችን የጸጥታ መዋቅሩ ጎን ሆኖ እያገዘ ነው። ባለቤት ሆኖ እያገዘ ነው። የጸጥታ መዋቅራችንም በሎጂስቲክም በሀሳብም በተለያየ መንገድም እያገዘ ነው እየደገፈ ነው። የጸጥታ መዋቅሩም ከሱ እንዳይለየው ጭምር ይማጸናል። መንግስትም ጠንከር ብሎ ህግ እንዲያስከብርለት በከፍተኛ ሁኔታ እየጠየቀ ነው። ይህን በተደጋጋሚ በተካሄዱ ሰልፎችን ማረጋገጥ ይችሏል ማለት ነው። ስለዚህ አሁን ባለው ተጨባጭ ሁኔታ የክልሉ ህዝብ ማውገዝ ብቻም ሳይሆን በተጨባጭ መንግስትን ወደ ማገዝ እየተሸጋገር የሚገኝበት ምዕራፍ ላይ እንገኛለን ማለት ነው። ስለ ይሄ በመሆኑ በአጭር ጊዜ ውስጥ ተረባርበን ሁላችንም የምንናፍቀውን ሰላም የክልላችን ሰላም ወደ ነበረበት ለመመለስ የሚያስችል ነባሪ ሁኔታ እየተፈጠረ ነው። ይህን አጠናክር መቀጠል መቻል አለብን። በቀጣይም የእርስ በርስ መጠፋፋቱ ሙሉ በሙሉ ቆሞ የተሟላ ሰላም እንዲሰፍንና ችግሮች በውይይት እንዲፈቱ ህዝቡ ድጋፉን አጠናክረው እንዲቀጥልም ጥሪ አቅርበዋል። ማንም አካል ባለው ስርዓት ላይ ባለው መንግስት ላይ ቅሬታና እርካታ እንኳን ቢያጣ በሰላማዊ መንገድ በዲሞክራሲያዊ መንገድ በሚካሄድ ምርጫና ንግግር ሁኔታዎችን ማስተካከል የሚቻልበት እድል አለ። ነገር ግን ባልረካን ቁጥር ጥያቄ ባነሳን ቁጥር ወደ መገዳደል የምንገባ ከሆነ እጅግ በጣም መጠፋፋት ነው የሚሆነው ማለት ነው። ይሄ ትክክል አይደለም። ስለዚህ እንደ መንግስትም ያለው ጽኑ እምነት ምንድን ነው፣ ያሉ ጥያቄዎች ያሉ ችግሮችም ካሉ በውይይትና በሰላማዊ መንገድ እንዲፈቱ ይህንን አበክሮ እየሰራ ነው። ስለዚህ ህዝባችን ይህንን መልካም እድል ይህ ኃይል እንዲጠቀም ተጽዕኖ ማሳደር በጣም ተገቢ ነው ማለት ነው። የሰላም ካውንስል የተለያዩ የሃይማኖት አባቶችን፣ የሀገር ሽማግሌዎች በተለያየ መንገድ ተደራሽተው እየተገደሉም በንብርክክ እየሄዱም ቢሆን ለሰላም ሲሉ የሚከፍሉት ዋጋና መስዋዕትነት እንዳለ ቢታወቅም ዛሬም ቢሆን ለሰላም ከዚህም በላይ ዋጋ መክፈል መቻል አለብን ማለት ነው። ስለዚህ ማህበረሰቡ በዚህ ኃይል ላይ ጫና ማሳደር መቻል አለበት፣ ወደ ሰላም መንገድ እንዲመጣ መገዳደል እንዲቆም፣ የሚፈስ ደም እንዲቆም፣ የመጀመሪያው በዚህ ደረጃ አበክረን መስራት መቻል አለበት ማለት ነው።